ሰላሙ አሌይኩም ወረህመቱላ ወበረካቱ ውድና የተወደዳቸው የተወደዳችው ሀያት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱላ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዘት ይበልኝ። ዛሬም እንደተለመደው የተለያዩ ትምህርቶችን ይዤላችሁ በቃ በያለው እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታቁኝ ካላችሁ ሰሄዱ ቆባላለሁ ማለት ነው። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን እንዳትረሱ። የደም አስደናቂ እውነታዎችን እናያለን። ፈሳሽ ወይንም ፈሳሽ መሳይ ነገር ግን ፈሳሽ ወይንም ጠጣር ያልሆነ የሰውነት ክፍል ነው። ደም መላ ሰውነታችን አካሉ የሚዘዋወር ወይንም የሚሽከረከር ተንቀሳቃሽ ፈሳሽ መሳይ ጠቃሚና ወሳኝ ነገር ነው ማለት ነው። ደም ሁለት ዋና ዋና ክፍሎች አሉት ማለት ነው። እነሱን እናያለን። እነሱም ፈሳሽ ክፍሎች እና እነሱም ማለት ነው ፈሳሹ ክፍል እና ጠጣሩ ክፍል ናቸው ማለት ነው። እሺ አንደኛውን እናያለን። ፈሳሹ ክፍል የሚባለው ማለት ነው አምሳ አምስት ፐርሰንቱ ነው። በዋናነት ውሃ ሲሆን ትንሽ ዝቃጮችም አብረው ይኖራሉ። ዘጠና ሁለት ፐርሰንቱ ውሃ ሲሆን ቀሪው ስምንት ፐርሰንት ግን ካርቦን ዳይኦክሳይድ፣ ግሉኮስ፣ ሆርሞን፣ ፕሮቲን እና ቪታሚን፣ ስብ እና ሌሎች ንጥረ ነገሮችንም የያዘ ነው ማለት ነው። እሺ ሁለተኛውን ኔስኪ ጠጣሩ ክፍል የሚባለው 45 ፐርሰንቱ ነው። ጠጣሩ የሚባለው ቀይ የደም ህዋስ፣ ነጭ የደም ህዋስና ፕላትሌት የሚባሉት ናቸው ማለት ነው። ቀይ የደም ህዋስ የሚባለው ምንድነው ብለን ካልን ቀይ የደም ቀይ ቀለም አላቸው። ከሶስት እስከ አራት ወር በህይወት ይቆያሉ። ብዛታቸው ለወንድ ከአራት ከ5 እስከ 6.2 በአንድ ጠብታ ውስጥ ወይንም በማይክሮ ሲሆን ለሴቶች ደግሞ ከ0 እስከ 5.2 ነው። ዋና ጠቅማቸው ኦክሲጅን እና ሌሎች ጠቃሚ ንጥረ ነገሮችን ማጓጓዝ ነው። ቀይ የደም ህዋስ ከፕሮቲን ከቪታሚንና ከብረት ማዕድናት በዋናነት የተገነባ ነው ማለት ነው። በተለምዶ ደም ማነስ የሚባለው የቀይ የደም ህዋስ ማነስ ነው። ነጭ የደም ህዋስ ነጭ ቀለም አላቸው። የደማችን አንድ ፐርሰንት ነው። የሰውነታችን ዋና በሽታ ተከላካይ ክፍል ነው። በቁጥር ከ5 ሺህ እስከ 11 ሺህ በአንድ ጠብታ ውስጥ ወይንም በማይክሮ ሊትር ውስጥ ነው ማለት ነው። የነጭ የደም ህዋስ ብዛት የደም ካንሰርን ይከላከላል ማለት ነው። እንዲህ ነጭ ደም ስል ሲበዛ የደም ካንሰርን ይከላከላል ማለት ነው። ፕላትሌት የሚለውን እኔ እስኪ በዋናነት ደምን እንዲረጋ በማድረግ ደም መፍሰስን ይከላከላል። በቁጥር ከ150 ሺህ እስከ 400 ሺህ ገዳም በማይክሮሊትር ነው ማለት ነው። የደማችን ዋና ዋና ጥቅሞቹን እኔ በሽታ መከላከል፣ ኦክሲጅን ተሸክሞ ማሰራጨት፣ ንጥረ ነገሮችን ማጓጓዝ፣ ቆሻሻን መሰብሰብና ማስወገድ፣ ደም ቀጥኖ እንዳይፈስ ማድረግ፣ የሰውነት ሙቀት ማመጣጠን፣ የአሲድ መጠንን መቆጣጠር ናቸው ማለት ነው። እሺ የደም ዋና ዋና ችግር የሚባሉትን እኔ ቀይ የደም ህዋስ ማነስ፣ የነጭ የደም ህዋስ መብዛት፣ የፕላትሌት መጠን መቀነስና የደም መርጋት ዋና ዋናዎቹ ናቸው ማለት ነው። እሺ ሌላው የምናየው የደም መርጋት ችግርን እናያለን። ደም መርጋት ችግር የምንለው ደም በሰውነታችን ውስጥ በሚገኙ የደም ስሮች ላይ መቋጠር ወይንም መርጋት ሲፈጠር ማለት ነው። ይህም በአብዛኛው የሚከሰተው በእግራችን አካባቢ በሚገኙ የደም ስሮች ላይ ነው ማለት ነው። ምልክቶቹን እስኪኔ የደም መርጋት ችግር ዋነኛ ምልክት ሊሆን የሚችለው የእግር ማበጥ ነው። በተጠቃው ወይንም በተጎዳው የአካል ክፍል የመሞቅ ስሜት መኖር ማለት ነው የቆዳው ቀለም መቀየር የህመም ስሜት መኖር ማለት ነው መንስኤው ምንድን ነው ካልን ለረጅም ጊዜ አልጋ ላይ የተኙ ሰዎች ከመጠን በላይ ውፍረት ከቤተሰብ የሚመጣ ሲጋራ ማጨስ ለረጅም ጊዜ መቀመጥ በሰውነት ውስጥ በቂ ፈሳሽ አለመኖር። ህክምናውን እስኪኔ ደምን ለማቅጠን የሚረዱ መድኃኒቶችን መውሰድ፣ አንቲ አጉላንት ማለት ነው። አንቲ አጉላንት፣ ቀዶ ጥገና ህክምና ማድረግ። መፍትሄ የሆነን እስኪኔ ረጅም የእግር ጉዞ ማድረግ፣ ውሃ አብዝቶ መጠጣት፣ ውሃ አዘል ፍራፍሬዎችን አብዝቶ መጠቀም፣ የምንቀመጥበትን ሰዓት መቀነስ። እሺ፣ ሌላውና የመጨረሻ የምናየው ከጾታ ግንኙነት በኋላ ደም መፍሰስ መንስኤው ምን ይሆን የሚለውን እናያለን። ከጾታዊ ግንኙነት በኋላ ደም መፍሰስ ማለት ግንኙነት ካደረጉ በኋላ በ24 ሰዓት ውስጥ የሚከሰት ከብልት ደም መፍሰስ ነው። ጾታዊ ግንኙነት ለመጀመሪያ ጊዜ ካደረጉ በኋላ የሚፈጠር ደም መፍሰስ የተለመደና ያለ ነው። ነገር ግን በተደጋጋሚ ግንኙነት እየተደረገ የደም መፍሰስ ካጋጠመ የከባድ ሕመም ምልክት ሊሆን ይችላል ማለት ነው። አብዛኛውን ጊዜ ደም መፍሰስ የትልቅ ችግር ምልክት ባይሆንም አልፎ አልፎ ከባድ ህመም ምልክት ሊሆን ይችላል። የሚታይ ትንሽ የደም ነጠብጣብ ቢሆን እንኳ በወቅቱ መታየት ተገቢ ነው ማለት ነው። ከግንኙነት በኋላ ደም መፍሰስ የሚፈጠርባቸው ምክንያቶች አሉ። የወር አበባ በደም መፍሰስ። ዶክተር ጋር ከመሄድዎ በፊት የወር አበባ ጊዜ መድረሱን ያረጋግጡ። ከወር አበባ በፊት ግንኙነት ማድረግ ደም መፍሰስ እንዲጀምር ሊያደርግ ይችላል። የብልት መድረቅ ብዙ ጊዜ ብዙ ጊዜ ማለት ነው። የዚህ ችግር መንስኤ የዚህ ችግር መንስኤ የኤስትሮጅን ሆርሞን ንጥረ ነገር ከፍተኛ መድረቅ ከተፈጠረ በግንኙነት ጊዜ የሚፈጠረው ፍትጊያ ደም መፍሰስ ሊፈጠር ይችላል ማለት ነው። ኦኬ የማህፀን በር ኢንፌክሽን፣ ይህ በሽታ ብልትን ከማህፀን የሚያያይዝ ክፍል ላይ የሚፈጠር ህመም ነው። ደም መፍሰስ ሊያስከትል ይችላል። ከብልት የሚወጣው ፈሳሽ ቀለሙ ሊቀየር ይችላል። እንደ ክላይሚዲያ አይነት የአባላዘር በሽታ ላይ የአባላዘር በሽታ ላይ የሚገኘው የባክቴሪያ ይዘት ለውጥ ይህን ችግር ያስከትላል ማለት ነው። የማህፀን በር ካንሰር የማህፀን በር ቱቦ ውስጥ የሚገኝ ህዋሶች መጠናቸው ማለት ነው መጠናቸውን በመጨመር ወደ ውጭ ይወጣሉ ማለት ነው። በግንኙነት ወቅት ህመም እንደ ደም መፍሰስ ያስከትላል ማለት ነው። ማህፀን ከቦታ ማህፀንን ከቦታው መልቀቅ፣ ማህፀንን ከቦታው ከተለቀቀ አልፎ አልፎ ደም መፍሰስ ሊያጋጥም ይችላል። ጠባሳ ብዙ ጊዜ በማህፀን በር ውስጥ የሚገኙ ጠባሳዎች የጤና ችግር አያስከትሉም። ከጾታዊ ግንኙነት በኋላ ግን መድማት ሊጀምር ይችላል። አጋላጭ ሁኔታዎችን እስኪኔ የማህፀን በር ወይንም የማህፀን እጢ ወይንም ካንሰር ካለ፣ ቅድመ ማረጥ እድሜ ላይ ካሉና ካረጡ፣ በቅርቡ ልጅ ከወለዱ ወይንም ጡት እያጠቡ ከሆነ ለግንኙነት ሳይነስ ሳይነሳሱ ግንኙነት ማድረግ በተደጋጋሚ ወደ ማህፀን ውሃ ከቶ መታጠብ ጥንቃቄ ያስፈልገዋል እንዲሁም ከሚከተሉት ምልክቶች አንዱ ካለዎት ሀኪመውን ማማከር አለብን የብልት ማሳከክ ወይንም ማቃጠል ሽንት ሲሸኑ የማቃጠል ስሜት ካለ በግንኙነት ወቅት ህመም ካለ ከባድ የደም መፍሰስ ካለ ከባድ የሆድ ህመም፣ የታችኛው ጀርባ ህመም፣ ማጦሎል ወይንም ማስመለስ ካለ፣ ያልተለመደ የብልት ፈሳሽ ካለ። መፍትሄ መፍትሄው መንስኤውን ያማከለ ነው። ስለዚህ መፍትሄ የሚሰጠው መፍትሄው መንስኤውን ያማከለ ነው ይላል ማለት ነው እና ይህን ይመስላል። ውድና የተወደዳችሁ እህት ወንድሞቼ፣ በሌላ ፕሮግራም እስከምንገናኝ መልካም ቆይታ የሆነላችሁ። አሰላሙ አሌይኩም ወረህትላሂ ወበረካቱሁ